ውስጥ ነው የገቡት። በቃ ችግር ማለቀ የለውም። መጣሽ ብዙ ነገር ነው የሚበላሸው። አላየሻትም? እሺ በጣም ጎበዝ። እኔ እንጃ፣ ምንም አይምሮ ላይ ያርፍልኝ አልቻለም። ያያት መስሏት ይሁን፣ ፊቷን ብታዩው። ምንድን ያደረኩት? አሁን ያሰብሽውን ብታደርግ ኖሮ በጣም ነበር የሚቆጭሽ። በጣም ጥሩ ነው ያደረግሽው። ይዘሽብኝ ብትመጪ ይሄ የምሬን ነው መቀየምሽ ነበር። ግን እንዳሉት ማረፊያ ከሌላት ምን ልትሆን ብዬ ከሆነ እስከ ዛሬ የት እንደኖረች ማን ያውቃል? ብቻ ፊቷ ከፊት መጥፋት አልቻለም። ሬ ራሷ ጉዳይ ገደል ትግባ። ግን በጣም ታሳዝናለች። ራስ ወዳዱኛ የጉዳት ያህል ነው የተሰማኛሉ አሁ አሁን ላይ በጣም አዛኝነኛት። በይ ይሄኔ የቆጭሽ ነበር ብቆጭሻለኝ ነበር። አሁንም እኮ ጂባ ትኖር ይሆናል ማለት ምን ለመሆን አላቅም፣ ብቻ አመጣትና የሚሆን ይሆናል። ላብድ እኮ እሺ ካለችሽ እድልሽን ሞክሪ እና አብረን አንሄድም ማ እኔ ለዛም ሴጣን ፍለጋ አላደርገውም። ሽቃሽቀቦታ አዲስ አበባ ጥልቅ ባህር ነች። እዚህ ትልቅ ባህር ደግሞ ሰው ፈልገ ማግኘት በጣም ከባድ ነው። እሷ እንዴት ነው ያለሽ ብትላ ችላ አታውቀውም። እናትን የተረካ ኔ ሰለች ማሳሳታት ነው እንጂ ምንም ነገር አታመጣም። አረ ችግር የለውም ማሂ ከታገተችበት አምልጣ ወታለች። ነገር ግን ነገራቶች ሲደራረቡ የአገታትን ልጅ መጨረሻ ላይ ሄዳ አንጌታዋለች እንዲሁም ጄሪ መንገድ ላይ አንጌታት። ከዚህ ውጪ ወንድሜን እንዳታገኝ ከዚህ ጥፊ ብላ ከተቀመጠችበት አብራታለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ ትገኙ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም፣ ጤና፣ ፍቅር አንድነት ተመኘንላችሁ። እነሆ ማህደር ክፍል ስምንት ይዘንላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ተሆኑ ዘንድ በአክብሮት እንጠይቃለን። ባርኮት፣ ዮናስና ሀና ማሂን ፍለጋ ላይ እንደቀጠሉ ይገኛሉ። እንግዲህ ለፖሊስም ሄደው አመልክተው ነበረ። ፖሊሶች እንግዲህ ከ24 ሰዓት በኋላ መታችሁ አሳውቁ ብሏቸዋል። ዮናስ ደግሞ ከ24 ሰዓት በኋላ ሄዶ ሲጠይቅ ይቺ ልጅ በራሷ ፍቃድ ማለትም ማሂ በራሷ ፍቃድ ወዳ ስለሆነ የሄደችው እኛ አፋልኩን ብለን ብንጠይቅ መልሳ ብትከሰን ልታስይዘን ትችላለች ብለዋል ብሎ ለባርኮት ነግሮታል። ባርኮት እንግዲህ በጣም በጣም ከሚባለው በላይ ተጨንቋል። ማሂን ከዚህ በፊት ሰብራኝ ሄዳለች ብሎ ያስብ ስለነበር ድጋሚ ወደ ውሄቱ እንድትመጣ አይፈልግም። ነገር ግን በጣም በጣም ይወዳታል። ሀና ደግሞ እንግዲህ በስልኳ ማን እንድጻፍላት አይታወቅም። ባርኮት ሲጀናጀናት እንደነበረ አርጋ ስታወራ ነበረ። እንግዲህ ሀና በጣም ትወደዋለች ብዙ የስልክ ላይፎችን እንዳሳለፉ ስትናገር ነበር። ነገር ግን ባርኮት ይህን ነገር አላደረገም። ጀሪናት በባርኮት ስልክ ሀናን ስትጽፍላት ስትጀናጀናት የነበረው ከዛ በመቀጠል እንግዲህ ባርኮት ሀናና ዮናስ ማሂን ፍለጋ በሄዱበት እንግዲህ ቆመው እያወሩ "የት ትሄዳለች? ወዴትስ እንፈልጋት?" እያሉ እየተመካከሩ በነበረበት ሰዓት ጀሪ ለዮናስ ደውላ ነበረ። እንግዲህ ለዮናስ ደውላ ያችን ያጥንት ክፋይ መንገድ ላይ አንጌቻት ነበረ ስትል ለዮናስ ስትነግረው፣ ዮናስ ደግሞ ማናት እያጥንት ክፋይ እያለ ሲመልስላት፣ ባርኮት ላውድ ላይ አድርገው የምትለውን መስማት እፈልጋለሁ ብሎ ሲለው፣ እንግዲህ ጀሪን ላውድ ላይ አስደርጎ ምን እያለች እንደነበረ ባርኮት ሁሉንም ነገር ሰምቷል። ማለትም ጀሪ ለማሂ በጣም መጥፎ አመለካከት እንዳላት ከዚህ በፊት ዮናስ ድምጽ ቀጥቷት ተንኮሏን ሴራዋን ለወንድሟ ባርኮት ተናግራን ማን ነው ተናግሮ ነበረ። ዛሬ ደግሞ እንግዲህ ፈልጋ ስደውልለት ዮናስ ላውዳ አድርጎ ድምጹን ጀሪ ማሂን እንዳገኘቻት ነገር ግን ተመልሳ ወደ ቤት እንዳትመጣ እንዳስጠነቀቀቻት ና በዛ መንገድ ላይ ባርኮት ቢመጣ እንዳያገኛት ከዛ ከመንገድ ላይ አባርሪያታለሁ አለች ከዛ እንግዲህ እንደዛ እያለች ለምን እንደዚህ ታደርጊያለሽ ምን አደረገችሽ ብሎ እየሆነ ሲጮሁባት አንተ ምን አገባህ ለእሷ ማገዝህ ነው አለችው ባርኮትም አንቺ ባለጌ ድሮም አንቺን አላምንም ነበር እንዴት እንደዚህ ታደርጊያለሽ እሷ ከኔ ውጭ ማንን ታቃለይ? እዚህ ሀገር ላይ ማንንም አታቅም ብሎ ጮሆ በዮና ስልክ ነግሯታል። ከዛ እቤት ስንመጣ ሁሉንም ነገር እንነጋገራለን ብሎ ተናዶ ዘግቶባታል። ከዛ እንግዲህ የሆናስ ለምን ትቸኩላለህ ባርኮት አትረጋጋም እንዴ ነገራቶችን ለምን ታበላሻለህ እያለ ሲመክረው ነበረ እንግዲህ ባርኮት በጣም ስለሚወዳት ማሄን ምንም እንድትሆንበት አይፈልግም እዚህ ሀገር ላይ እኮ እኔም ብላን የመጣችው ማንንም አታውቅም እያለ ለሀናም ሲነግራት ነበረ ማሄ እንግዲህ ካመለጠችበት ወታ ካመለጠችበት ወጣ እዚህ ሀገር ላይ ማንንም አላቅም፣ እራብም እርቦኛል፣ በዛ ላይ ብር የለኝም እያለች ቁጭ ብላ ስታስብ ስትጨነቅ ስትተከዝ ነበረ እንግዲህ እንደዛ በሆነችበት ሰዓት ሀና ወደ ባርኮት ቤት ስትሄድ መንገድ ላይ አንግታት ነበረ። እንግዲህ መንገድ ላይ አንግታት ዝም ብላ እንዳለፈች አትታት እንደሄደች ለጀሪ ስትነግራት ነበር። ነገር ግን ሀና ሩህሩህ ልብ ስላላት ተመልሳ ለማምጣት ጀሪን እያማከረቻት ነበር። ማለትም ከባርኮት ጋር እንዳትሆን ስለምፈልግ ዝም ብያት ነበር የመጣሁት፣ ነገር ግን አሁን ላይ ህሊናዬ ሊያርፍልኝ አልቻለም። በጣም ተጨነቅኩ ተጠበብኩ፣ እያለች ለሀና ስትነግራት ነበር። ሀና እንግዲህ የጭካኔዋ ጥግ እንኳንም ይዘሻት ያልመጣሽ ይዘሻት ብትመጪ ኑሮ ከባርኮት ጋር ያለሽን ግንኙነት በጣም ታፈርስብሽ ነበረ። ይቺ ማሂ ማለት ሰይጣን ናት፣ የሰይጣን ቁራጭ ናት እያለች እንግዲህ ለሀና ስትነግራት ነበር። ጀሪ በጣም ክፋት አለባት ማለትም ማሂ የሸማኔ ልጅ ለምን ሆነች? የጨርቃጨርቅ ሰሪ ልጅ ስለሆነች ልክ እንደ አባባል መጥፎ ሰው እንደሆነች ነው የሳለቻት። ሀና ግን የጥፋተኝነት ስሜት ተሰምቶኛል፣ ስለዚህ ያለችበት ሄጄ ማምጣት አለብኝ ባርኮት ደግሞ እዚህ ሀገር ላይ ማንም እንደሌላት ነግሮኛል እያለች ስተላት ጀሪ የጭካኔዋ ብዛት ሄደሽ እንዳታመጪ አንጥተሻት ቢሆን ኖሮ በጣም ትልቅ ስህተት ትሰሪ ነበር ያለች ነገረቻት። እንግዲህ ጀሪ ሀናን አትሄጂ እያለች እየለመነቻት ነበር። ሀና ግን ውስጧ በጸጸት እንደተሞላ እየተናገረች ነበረ። ከዛ በመቀጠል እንግዲህ ጀሪ ስለ ሀና ስትነግራት ሀና ወንድምሽ የውነት የሚወደኝ ይመስልሻል? ስትላት በጣም ነው የሚወድሽ። በጣም አሁን ጊዜ ስላልኖረው ወይም ደግሞ ማሄ ስለ ጠፋች ነው እንጂ እንደዚህ ብትንትን ያለው በጣም ነው የሚወድሽ ብላ አሽቃብጣታለች። እንግዲህ ሀና ባርኮትንም ስትጠይቀው ነበረ። አንተና ማሄ ምንድን ነው ያላችሁ፣ መካከላችሁ ላይ ያለው ነገር ምንድን ነው የተፈጠረው ብላ ስትል እንግዲህ ባርኮት ሊያስረዳት ሲፈልግ ጄሪ ግን ባክሃት ጭቅጭቃት እንግዲህ አናት ብላ አስቁመዋለች ማለት ነው። ከዛ በመቀጠል እንግዲህ ሀና ስለ ባርኮት ዮናስን ጠይቀው ነበረ። ዮናስ ደግሞ ባርኮት ማሂ እንደሚወዳት ከትምህርት ቤት ላይፍ ጀምሮ እንደሚያፈቅራት እየነገረችው ነበረ ማለት እየነገራት ነበር። ነገር ግን እኔ ውጭ ያለሁኝ በፍቅረኛ መልክ እያወራኝ ነበረ። እንዴት ማሂን ወዶ እኔን እንደዚህ ያደርገኛል ብላ ለዮናስም ስትነግረው ነበር። ዮናስ ደግሞ ይህን ነገር እንደማያቅ ጅስት ጓደኛ ብቻ እንደሆነች ሲነግራት ነበረ። ለማንኛውም እንግዲህ ቀጣይ ላይ ሀና ማሂን ታገኛታለች ወይስ አታገኛትም የሚለውን አብረን የምናይ ይሆናል። እንግዲህ ማሂም እርቧት በጣም ተጨንቃ ተመልሳ አገታት ሰውዬ ጋ ይሄዳለች። የአገታት ሰውዬ ደግሞ በፍርሃት ለጓደኛው እየደወለ ይች ልጅ ለፖሊስ ብታስይዘኝስ ምንድን ነው ማደርገው ብሎ ሲያማክረው እራስህ እንዲያስጋት እራስህ ተወጠው ብሎ ስልክ እለው ላይ ዘግቶበታል። እንግዲህ ማሂም አጠገቡ ይሄዳለች። ቀጣይ ምን እንደሚፈጠር አብረን እምና ይሆናል። እስከዛ ሰብስክራይብ፣ ላይክ፣ ሸር እያረጋችሁ ጠብቁ። መልካም ጊዜ።